እሱ እንደሆነ አንድ ነገር ካስበህ፣ ፋታ ውይ፣ ልጅ ቆመች ቀረሽ፣ እኮ እስኪ ተቀመጪ። እሺ አባባ፣ እሺ አባባ፣ በቃ ሌላ ሲል ደውዬለት መጣሁ አባባ። አሁን እንዴት ነው ሕክምናው ለውጥ አለው? አሁን ለውጥ አለው። አይ፣ ጥሩ እንደዛ ከሆነ በቅርቡ ይድናሉ ማለት ነው። ለመዳን የሚያበቃ የጽድቅ ስ አንቺ ከዚህ በታወቃላቸው እንዴት ጠይቀኝ። መንገድ ላይ አዎ፣ አልተሳሳትክም። ቆይ ማን? እዚህ ምን ትሰራለች? እርግብ ትባላለች። እርግብ ስሟ ነው? ምነው? አይ ስሟ ስማ ይመስለኛል። እና ትተዋወቃላችሁ? አዎ፣ ታሪኬን ሁሉ የሰረቀችኝ እኮ እሷ ነች። ምን ማለት? ልጅ ነኝ ብላ የመጣችሁ ልጅ ናቸው። ሴር ሰምተሃል። እና በተሰማ ምን ታመጣለች? እሷን ሳይሆን ሰዎችን ነው መፈረው። ቆይ እዚህ ምን አባቷ ልትሰራ ነው የመጣችው? ምርመራውን እኮ እዚህ ነው የምናደርገው። የምን ምርመራ? የሰዎቹ ልጅ እኔ ነኝ ወይ እሷ የሚለውን ለማረጋገጥ ነዋ። እና ታሪክሽን ሰርቃሽ ነው ለመመርመር እዚህ ድረስ ደረቷን ነፍተ የመጣችው። እኔም እኮ ግራ የገባኝ እሱ ነው ባልሽ በጣም ያምራል። እሱንም ልትሰርቂኝ ነው እንዴ? አይ ምንም ቢያምርም ለእኔ የሚመጥን አይነት ወንድ አይደለም። አረ እባክሽ ይበዛብሻል። አይደል ሲያዩት ወንዳ ወንድ ቢመስልም የሆነ አመዳም ነገር ነው። እኔ ደግሞ አመዳም ወንድ አይመቸኝም። አንቺ እኔ አመዳም? አይ አጎት ሙድያ ነው፣ በአመዳም ደግሞ ሙድያ። ለማንኛውም ሐሜታችሁን አቁሙ፣ ሰውነቴን ስቅቅ እያለኝ ነው። አረ እባክሽ ጠቃቂ ከማበልቶ ይሆናል ነበር ሂጂ ነው። አንቺ ልጅ እዛ ቤት የገባሽበትን መንገድ እየረሳሽው ነው ማለት። እዛ ቤት የገባሽው እኮ ከአንዳ ጋር አሳጣ ገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ? የፈለጋችሁን ብትልሽ። አንቺ ምን ጫነቃሽ? አክስቴ ምን እያልሽ ነው? ብናገር ምንድ ነው ችግሩ? ሰላም ሆነች። ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። የእርግፍ ፌክነት ሊያረጋግጥብኝ ይችላል የሚለው ጉዳይ ሊያሳስባት ይችላል። ለምን ይሄ እነሱ ቤት የተፈጠረ ከባድ ስለሆነ ለምን ይሄ ሊመጣ ቻለ የሚለው ነገር አሳስቧታል። ምናልባት በዚህ ምክንያት የሚሆነው ነገር ብዬ ያው እርግብ ጭንቀት ውስጥ እንደገባች ሁላችንም እናውቃለን። እርግብ ብቻ አይደለችም ወይዘሮ ባዩሽም እንደዛ በጣም የሚያስፈራ ጊዜ ላይ ደርሰዋል። ያው ውጤቱ በጉጉት እየተጠበቀ ይገኛል ማለት ነው እሱ ብቻ አይደለም ደግሞ ወይዘሮ ባዩሽን የሚያሳስባት ያው በአቶ መስፍኔና ወይዘሮም ሄላት መሀልም የሆነ የፈጠረችው ችግር አለና በጣም ጭንቀት ውስጥ ገብታለች። እንዳያችሁት ከሆነ ማለት ነው፣ በጣም ደንግጣለች። ይህም ምርመራ ጉዳይ ከተረጋገጠ ማለት ነው ያው እነሱም እንደምታረቁ ስለምታቅና የሰራችሁ ሴራ ይፋ እንዳይወጣ በጣም ሀሳብ ውስጥ ገብታለች ማለት ነው ወይዘሮ ባዩሽ። አሁን ዛሬ እንቅልፍ ራሱ መኖራት አይመስለኝም። ያው ውጤቱ ነጌ ነው ማለት ነው፣ ነገ ይፋ ይወጣል። እናም እሱ ያ ሴራችሁ ሴራ ለብዙ አመታት ስለነበረ ያው ትዳር እንዳይኖሩ አብሮ እናም አቶ መስፍንና ወይዘሮ መሀሌት አብሮ እንዳይኖሩ ያደረገችው እሷ ወይዘሮ ባዩሽ ናት ማለት ነው። አሁንም እነሱን አለያይታ ያው ራሷ የእሷን ደካማ ጎና ገብታ የወይዘሮ መሀሌትን ደካማ ጎና ይታ ልጅቷ የአንቺ ልጅ ናት በማለት ሚዲያ ላይ ወጥታ ያንን ታሪክ አሰረቃ የእሷን ነብረት ለማዘረፍ ነበረ። እና ወደ ምርመራ ሄደዋል። ያው ውጤቱ ከእንደገና ይጠራል ማለት ነው። እና ምርመራ ቦታ የሄዱትም ደግሞ ወይዘሮ ባዩሽ እና እርግ ብሀኒ አቶ መስፍን ናቸው። ወይዘሮ ባዩሽ ከዚህ በፊት ከዶክተሮቹ ጋር ተነጋግራ ይሄንን ውጤት የምርመራ ወረቀቱን ታስቀይራለች ወይስ አታስቀይርም? እናም በጉጉት እየጠበቅ ያለ ነው። ይሄንን ነው ማለት ነው። ይህንን ምርመራ ካቀየረች አኒ ትልቅ ችግር ውስጥ እንደምትገባ ስለምናቅ ያው ታስቀይራለች ወይስ አታስቀይርም የሚለው ነገር በጣም እያሳሰበን ይገኛል። ያው ከዚህ በፊት አነጋግራ ወይም ደግሞ ዶክተሮቹ ጋር ተነጋግራ ብዙ ብር ከፍላለች ከዚህ በፊት ማለት ነው። ከዶክተሮቹ ጋር ተገናኝታለች ወይስ አልተገናኘችም የሚለው ነገር በጣም እያሳሰበን ነው ማለት ነው። እና ያው ውጤቱ ነገ ነው። እናንተ ምን ይፈጠራል ብላችሁ ታስባላችሁ? እኔ በጣም ጓጉቻለሁ እና ሀኒ ይቅናት እያልኩኝ ነው። እናንተም ያው ለሀኒ ጸልዩላት፣ ማለት ነው ሀኒ እንድታንሸንፍ። ድል ለሀኒ እያልን ነው ማለት ነው። ምክንያቱም ሀኒ እውነት አላት። ያቺ ግን በውሸት በሴራ ስለመጣች ያው ድል ለእውነተኞች እንላለን። እናም ያው ወይዘሮ ባዩሽ ልክ እንደ ምናሴ እንዳሰባ አስባ ከሆነ በቃ ወረቀቱን ልታስቀይር ትችላለች። ነገር ግን ያው እንዲሁም ማኔን ውሸታም ያስደርጋት ይሁን ወይስ አኔ አሸንፋ እዛ ትቀጥልና ቤተሰቦች ጋር ትኖራለች የሚለው ነገር ያው ሀሳብ ሆኖብናል። በዛ እኔም መንገድ ላይ የሄደች ነበረ። ከዛን ቆይታ ወደ ስራ መጣች። ከዛ ወይዘሮ ማዴት እንዴት አደሩ ትዬ ስትላቸው አሁን ነው እንዴ የምትመጪ አለቻት። ከዛ ምትዬ አዎ ትዬ አለቻት። ከዛ በጠዋት መጥቼ እንዳረብሻችሁ ብዬ ነው ስትላት፣ ደግሞ መቼ ነው ጠዋት መተሽ? መረብሽን ማለቴ ከረበሽኳችሁ ብዬ ነው ዛሬም ልክ እንደ ትላንቱ ነሽ። በሰዓት ገብተሽ ስራሽን መስራት አለብሽ። እሺ ትዬ ቀርታ አለቻኒም። አሁን ግቢና ቁርስ ስሪ ብላ አመነጫጨቃቻት። ማን ነበረ ስሚሽ አለቻት። ማን ነበረ ስሚሽ ስትላት፣ እኔን ነው። አዎ ምነው ደነገጥሽ? አይ ስሜ እንዴት ጠፋባችሁ ብዬ ነው። ኧረ ስምሽ ለማያስ ግዴታ አለብኝ አለች። በጣም አኒ ላይ ተናዳለች። በቃ ምክንያቱም አኒ እውነታዋን ስለተናገረች የኔ ታሪክ ተሰርቋል ስላለች፣ ወይዘሮ ማለት ግን አኒን ጥምድ አርጋ ይዛታለች ማለት ነው። አኒ ግን እሷ ብታውቅ ሰላም በእሷ ምክንያት ነበረ የተረፈችላት። ምክንያቱም ደም ሲያስፈልጋት ሰላም ደም ፈልገው አቶ ነበረ፣ በገንዘብም ለመግዛት ደም አልተገኘም ነበር። ለሰላም ግን እሷ ተመርምራ ይህ አኒ ደም ነበረ ለእሷ የሚሆነው ሲል ዶክተር። ከዛ አኒ ደም ሰታት ነበረ ድናልች ማለት ነው ሰላም። ሰላም አኒን ባለውለታ አድርጋ ሁሌ የምትወዳት ለዛ ነው በአንቺ ባንቺ እርዳታ ነው ከፈጣሪ በታች በአንቺ እርዳታ ነው የኖርኩት እያለች ሁሌ ታመሰግናታለች። አኒ ደምና የሰላም ደም ተመሳሳይ ደም ነው ማለት ነው። ወይዘሮ ባዩሽ ግን ዛሬ የሰው ወሬ ሰምታ አኒን ትናንትና የዋለችለትን ሁለት አራስታ ታመነጫጭቃታለች። ልጇ እንደሆነችም ውስጣ እያወቀ የወይዘሮ ባዩሽን ወሬ ተቀብላ አኒን ግን እንደዛ እያመነጨቀቻት ትገኛለች እንደሱ ማለቴ ሳይሆን እና ምንድን ነው እሺ በቃ ይቅርታ ሳማሽ ዛሬ ምርመራ ይደረጋል በምንም አይነት ሁኔታ ወደ ኋላ የለም የትዬ አንድ ነገር ላስቸግሮታለች ይህም ምርመራ የሚደረገው የልጆችን ምርመራ ፍላጎት ለማሳካት እንጂ አንቺ እውነተኛ ልጅ የሆነሽ አይደለም ይህን ምርመራ ማድረግ ይህን የማይዋጥላችሁ ከሆነ ግን ለምን አንተው ለምናንተውም ማለት ደግሞ ምን ማለት ነው የትዬ? እርሶ ጥሩ ሰው እንደሆኑ አውቃለሁ። ምናልባት እኔ ውሸታም ከመሰልኮት ሁሉም ነገር እንተውና እንደ ድሮዋችን እንኖር። በፍጹም ከአሁን በኋላ ወደ ኋላ ማለት የለም። እኔ እኮ የና ሊ ካስቀየምኳችሁ ብዬ ነው። አሁን ሌላ ነገር መቀባጠሩን ትተሽ ገብተሽ ቁርስ ስሪ አለቻትና ክልምጥ ብላ ልምጣት ወጣች ማለት ነው። ወይዘሮ መሀሌት እሺ ትዬ ይቅርታ እያለች ነበር። ደግሞ ለልጄ ምን አይነት ቁርስ እንደምትሰሪላት ታውቂያለሽ? ለሰላምዬ ስትል አዎ፣ ምን እንደምትፈልግ አውቃል ስትል፣ የምን ሰላም ነው? ላሴት ነው ያልኩኝ አለች። ምን ልስራላት ስትል፣ ምን እንደምትሰሪላት አታውቂም አለች። እሺ ትዬ ይቅርታ ስትላት ጥላ ሄደች ማለት ነው። ከዛ እኔ ደንግጣ በጣም ተሰማት እና ያዝና ወደ ኩሽና ሄደች እና በጣም ያሳዝናል። ያስጠላሉ ነ ሰው ውለታ መርሳት ያኔ ከባድ ነገር ነው። ለሰው ውለታ ውላችሁ ሰው ግን በችግር ጊዜ እናንተን እንደዚህ ሲያደርግ በጣም ይሰማል ኮ ከዛ ሲል ደግሞ ለአባዬ ለአባባ ቁርስ ይዘው እየመጡ ነበር። አባባ እንዴት አደሩ እያለ ነበረ። ከአባባ ግን ክፍና ላይ ናቸው እና እዛ ሰላም እና ሀኒ ተገናኙ። ሀኒ ሰላምዬ እንዴት ነሽ? ስራ ጨረሽ? አለቻት አይ እየጨረስኩ ነው አለቻት። ባዩሽ አበባ ውሀ እያጠጣች በጠዋት ደወለች። ምሄላት እንዴ ነሽ እያለቻት ምን ነው ቀረሽ ቀራው እንደ ሜልዬ እና መታሻል እንዴ እኔ እኮ የመጣው መሰለኝ። ወይ ጉድ ምን እያልሽ ነው? ባዩሽ ስቀልድ ነው እባክሽ። ቆይ እመጣለሁ ብለሽ ለምን ቀረሽ ቀረሽ እኔ እኮ መጥቼ ነበረ ያለቻት ነበረ ባዩ ባዩሽ እየቀለድሽብኝ ነው እውነት እውነት አለቻት መጥቼ ነበረ እኮ መች ነው የመጣሽው ስትል መጥቼ በር ስቆረቅር መስፍኔ ከፈተልኝ፣ ምን አለች እና ደነገጠች። ታዲያ ለምን ተመለሽ አለች። ከዛን ውሸቷን ወደ ቤት ስመለስ ያ እየተረገመ ሰው እየደውለልኝ ያለች እሷ ግን ደንግጣ ነበረ የወጣችው ማለት ነው። ማን ባልሽ ስትል አሁ አሁን ኑ ካልመጣሽ ሲለኝ ማታ ዱላ ከምዘነዘርብኝ ብዬ እየተካለፍ ከሄድኩኝ እያለች ነበረ። ውሸቷን እኮ ነው እቤት ድረስ መጠሽ ሰላም እንኳን ሳልልሽ እያለች ነበረ እና ተቆጣሽ ስትል መቆጣት እንኳን አልተቆጣኝም። በጠዋቱ የት ሄደሽ ነው እያለ ነው አንድ ሁለቴ በቦክስ መታኝ እያለች ነበረ። ውሸቷን እኮ ነው። ውሸቷን እና አስመሳይ ናት ማለት ነው። ያሴረችው ሴራ አለ ማለት ነው። አቶ መስፍንን ስታይ ደንግጣ ከበር ላይ ተመልሳ ነበረ ቪዲዮ ላይ እንዳየ ነው ማለት ነው ከዚህ በፊት እና ያው ሌላ ጊዜ እንገናኝ ብላት ወይ ጉድ ብላ ወይዘሮ መሀሌትም ተገርማ ሀሳበችን ነው ወይ ኔ ባዩ ሽዬ ፈጣሪ ይድረስልሽ አለቻት። ወይዘሮ መሀሌት ግን የዋ ናት ማለት ነው። የሷ ወሬ ትሰማለች። እቺ እርግብም አስመሳይ ናት ማለት ነው። እንደ ወይዘሮ ባዩ የእኔ ልጅ ምን ነው ገብተሽ ቀረሽ? ምንም አለች። አሞሽ ነው? እኔ እኮ ያመመሽ መስሎኝ እንደነገጥኩ። ይህ አይን ሳሳልሽ ማለት ነው። እንዴ ለምንድን ነው የማልሳት? ሳልሽ አንቺ ልጅ አይደለሽ እንዴ? ወይኔ ይህችን የመሰለች እናት ስላለኝ ፈጣሪዬን አመሰግናለሁ አለች። ይሄ ሁሉ ጊዜ ብቻዬን የተንከራተትኩበት ይጸጽተኛል አለች። ከሰማኒ ብራውን ኳክታ ምሳ አልቋል ለማለት ስትመጣ ኮስተር አለችና፣ ይቅርታ እቴዬ ረባሽኳችሁ መሰለኝ። ምን ፈልገሽ መጣሽ? ስትል ህን፣ እኔ ምን አስጠየቀሽ? ለቤቱ አዲስ መሆንሽ ነው አለቻት። ና ከዛ እኔም ደነገጠች። አሴት ጋር ቁጭ ብላ እያወራች ነበር፣ እርግብ ጋር ማለት ነው። ሌላ ወሬ አታሰባርቂ፣ አሁን ምሳውን አቅርብ ያለቻት። ከዛ እማጌ ልቀፊሽ አለቻት። ያቺ ደግሞ ለማናደድ ብላ ማለት ነው፣ እኔን ለማናደድ ብላ ልቀፊሽ ብላ አቀፈቻት። እንዴ ደግሞ ለማቀፍ ምን ፍቃድ ያስፈልጋል? እያለች አቀፈቻት። ከዛ እኔም ፍጥጥ ብላ እያየች አዝና አዘነችባት አስመሳይ ሰዎች እኮ የሚያደርጉት ሁሉ ነገር ይችሉባታል የምር ይችሉባታል እኔን ለማናደድ ብላ ነው ይሄ ሁሉ ለወይዘሮ መሀሌት አይፈረድባትም ልጄ ናት ብላ እሷ ያው ሀሴትን እንደምትወዳት ሁላችንም እናውቃለን ሀሴትን በጣም ነበር ስታስባት እና ስታዝን ምናምን ቤቷ አረስታ ነበረ ሁልጊዜ ሀሴት ሀሴት ትላለች በህልማ እንኳን ሀሴት ነበረ የምትለው ሰላም ጋር ራሱ አይስማሙም ነበረ ሀሴት ልጄ እያለች አንቺ ሰላም ደግሞ አንቺ ሀሴትን እንጂ እኛን አትወጂም እያለች ሰላም ራሱ በጣም ታዝንባት ነበረ እናም አሁን ሀሴት ነኝ ብላ ስለ መጣች ች እውነት መስሏት እኮ ነው። እውነተኛ ልጇ አኒ እንደሆነች ብታቅማ አሁን ያረገች ሁሉ ይጸጽታታል ማለት ነው። በቅርብ ጊዜ ያው ምርመራ በቅርብ ቀን ይወጣል። አኒ ልጃቸው ሆኗ ትገኛለች ማለት ነው። ያው አኒ በእርግጠኝነት አኒ ልጃቸው ናት። ልጄ ያለች ምን ማየ እንደ አና የሆኔ ነገር ለመጠየቅ ስትይ ቃል መጠየቅ አበጻሻ አለቻት። አና እንደዛ ናት እንዴ? አና መጀመሪያ ፍቃድ ካልጠየቀች ወደ ጉዳዩ መግባት ነገር አታቅም አለቻት። ቆይ ለመሆኑ ምን እንፈልገሽ ነው? አኒ ስራ ይበዛበታል፣ በዛ ላይ በጣም ታሳዝነኛለች። ስለዚህ ዋክሽን ስትናገሪ አትቆጫት አለቻት። አንቺ ምና አንቺ መቻ ወቅሻት ለማንኛውም እሷን ተያት። ወደ ምሳ ሄድን። ባዩሽን በጣም እየመከረቻት ነበረ ማለት ነው። አሁን ወደ ምሳ ሄደዋል እነሱ። ባዮሽ ደግሞ በመሀል መጣች ማለት ነው። እርግብ ጋ ያው ተጠሩ ማለት ነው። አቶ መስፍንም፣ አቶ ሴል እና አሴር። ባዩሽ ከፈተረቻት ምን ሆነሽ ነው? ከዛ እርግብም አኒ ማኪን ቤት ሄዱ እና ከዛ አሴር ይህቺ ምን ማናት? የት ታቂያታለሽ? ስላት እርግብ ትባላለች፣ ስሟኑ እያሌ ነበር እናት። ተዋወቃላችሁ? ታሪኬን የሰረቀችው እኮ እሷ ናት። ልጅ ናት፣ ልጅ ልጃቸው ነው ብላ የመጣችው እኮ ይቺ ናት። ማ ይቺ ብሎ ደነገጠ። ወይኔ ጉዴ፣ ሰምታለች። እና በሰማ ምን ታመጣለች? እሷን ሳይሆን ሰዎቹን ነው የምፈራው አለች። እዚህ ምን አባቷ ስራ ነው የመጣችው አለ አሴርም። ምርመራ እኮ እዚህ ነው የምናደርገው። የምን ምርመራ ነው? የምምርመራ ስላት የሰዎቹ ልጆች እሷነት ወይ ነኝ ታረክሽን ሰርቃ ነው ለመርመራ እዚህ ድረስ ደረቷ ነፍታ የመጣችው ብሎ ሲያወራ እሷ እየሰማች ነበር። እኔም እኮ ግራ የገባኝ እሱ ነው። ልውጋት እንዴ እያለ ነበረ። ታመጣች ማለት ነው። ነገረኛ ናት። ያው መጣችልሻና፣ ባልሽ በጣም ያምራላለችው እሱ ምንም ቢያምርም ለእኔም መጥነኛ አይደለም አለች። ኧረ እባክሽ አሴሪ በዛ ይሻላል አለች። አታኒም ለአሴሪም አመዳም ነገር ነው አለች። በዛን እኔ ነኝ አመዳም አላት። አይ አጎትህን አለች። ከዛ ሙድዬ አሽብኝ ነው አለ ነበረ። ባዩሽ መጣች። እንኛውም ህሜታችሁን አቁሙ፣ ሰውነቴን ስቅቅ እያደኝ